የዊዲንግ ፎቶግራፈር ማንሳት በጣም ፍላጎት ኖሯችሁ ግን ደግሞ እንዴት ማንሳት እንዳለባችሁ ግራ ለገባችሁ፣ ለተቸገራችሁ ወይም ደግሞ በሙያ ውስጥም ሆናችሁ ወይም ፎቶውንም እያነሳችሁ ግን ደግሞ የምትፈልጉትን አይነት ሪዘልት እያመጣችሁ የሆነ በዛሬ ቪዲዮ እንግዲህ እንዴት አርግታችሁ የመስክ ፎቶዎችን በጥሩ ሁኔታ ማንሳት እንደምትችሉና እንዲሁም ደግሞ ምን አይነት ጥንቃቄዎችን እንዲሁም ደግሞ ምን አይነት ነገሮችን ማሟላት እንዳለባችሁ በዛሬ ቪዲዮ ነግራችኋለሁ። እርግጠኛ ነኝ ይህን ቪዲዮ ካያችሁ በኋላ ጥሩ ነገር እንደምታገኙበት፣ እንደምትጠቀሙበት በጣም እርግጠኛ ነኝ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲብ ቻናል እናንተ ሊጠቅማችኋል ብዬ የማሰባቸውን ስራዎች ይዤላችሁ ቀርባሉ ማለት ነው። እንግዲህ የመስክ ስራ ስንሰራ በጣም መጠንቀቅ ያለብን ነገሮች አሉብን። ከካስተመር ዋይዝ ከላይት ኮንዲሽናችን ዋይዝ ከተለያዩ አንግሎች የምንወስዳቸው ጥንቃቄዎች አሉ፣ የምናደርጋቸው ማሟላት ያሉብን ነገሮች አሉ። ዛሬ እነሱን ነገሮች እነግራቸዋለሁ ማለት ነው። እንዲሁም ደግሞ በዚህ ዩቱብ ቻናል ብዙዎቻችሁ የመስክ ፎቶዎችን ስትሰራ ቪዲዮ ስራለን ወይም ደግሞ ፎቶ ስታነሳ ቪዲዮ ስራለን ብላችሁ ጠይቃችሁ ነበረ። በዛሬ ቪዲዮ እሱንም ታያላችሁ። እንዲሁም ደግሞ በዚህ ቪዲዮ መጨረሻ ደግሞ የዚህን ስራ ሪዛልት መመልከት ትችላላችሁ ማለት ነው። በጣም እንደምትጠቀሙበት እርግጠኛ ነኝ። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው እንግዲህ የመስክ ስራ ስንወጣ በጣም መጠንቀቅ ካሉብንና በደንብ መዘጋጀት ካሉብን ነገሮች አንደኛው ዌዘር ነው። ዌዘሩን እኛ ኮንትሮል እናደርገው አንችልም። ስለዚህ ምንድን ነው ማድረግ ያለብን ፎቶ ከማንሳታችን በፊት ዌዘሩ ምን ሊመስል ይችላል የሚለውን ነገር በደንብ ቼክ ማድረግ መቻል አለባችሁ። ምክንያቱም ምንድን ነው አንድ ከስተመር ሲመጣ ወደ እናንተ ዛሬ መጥቶ ነገ አንሳኝ ሊላችሁ አይገባም። ቢያንስ ከሶስት ቀን ከአራት ቀን ከተቻለ ከአንድ ሳምንት በፊት መጥቶ ኦርደር ማድረግ መቻል አለበት። እናንተ በዛን ታይም ውስጥ ጥሩ ወይዘር ሊሆንበት የሚችለውን ነገር ገምታችሁ ወይም ደግሞ ስልካችሁን አፕሊኬሽን ተጠቅማችሁ ወይዘሩ ምን ሊመስል ይችላል የሚለውን ነገር አውቃችሁ የዛን ታይም ላይ ሴት ብታደርጉ በጣም የተሻለ ነገር ይሆናል። ምክንያቱም የሚመጣውን ሪዛልት እናንተም ታውቁታላችሁ ወይ እሷ ሜካፓን ተቀብታ እሱም በደንብ ተዘጋጅቶ መጥቶ እንውጣ ተብሎ ዝናብ ቢዘን በጣም ትልቅ ኪሳራ ነው የሚመጣው። ስለዚህ በተቻላችሁ አቅም መስክ የምትወጡበትን ሰዓትና ወይዘሩ ምን ሊመስል እንደሚችል በደንብ ተጠንቀቃችሁ መወሰንና ማድረግ ያለባችሁ ነገሮች ከምላችሁ ነገሮች ውስጥ አንዱ ይሄ ነው። ስለዚህ በተቻላችሁ አቅም ምንድነ ማድረግ ያለባችሁ ወይዘሩ ምን ሊመስል ይችላል የሚለውን ነገር በደንብ በጥንቃቄ መመልከት መቻል አለባችሁ ማለት ነው። ወደተኛ ደረጃ እንግዲህ በጣም መጠንቀቅ ካሉብንና በደንብ መዘጋጀት ካሉብን ነገሮች ብዬ የማስበው ምንድነው የምንወጣበትን ሰዓት ማወቅ መቻል አለብን። እንግዲህ ለመስክ ስራ በጣም ተመራጭ የሚባሉት በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት ተኩል እስከ ማታ 11 ሰዓት ተኩል እስከ 12 ሰዓት ድረስ በጣም ጥሩ የሆኑ ጎልደን የሚባል ከለር የሚሰጠን ታይም ነው። ምክንያቱም ሰንሴቱ አለች ጥሩ የሆነ ከለር ጎልደን የሚባል ከለር ይሰጠናል። ጥሩ የሆኑ ፎቶዎችን ማንሳት እንችላለን በዛ አማካኝነት። ካልተቻለ ደግሞ ምንድነው የምናደርገው ጠዋት ከ10 ሰዓት ነው። ጠዋት ከ11 ሰዓት ተኩል እንደዛው እስከ አንድ ሰዓት ተኩል ድረስ ጥሩ የሆኑ ፎቶዎችን ማንሳት እንችላሉ። ምክንያቱም ጎልደን የሚባል ከለር የምናገኝበት ሰዓት ስለሆነ ማለት ነው። ስለዚህ እናንተም እንግዲህ በይኖ ማድረግ ያለባችሁ የምትወጡበትን ሰዓት በደንብ ማወቅ መቻል አለባችሁ ማለት ነው። እነዚህን ካደረጋችሁ በኋላ ጥሩ ፎቶ የማታነሱበት ምንም ምክንያት የለም። ምክንያቱም እራሱ ሰማያዊ የሚሰጠን ከለር አለ። እኛ ካሜራችን ላይ በደንብ የምንፈልገውን ነገር አጀስት ካደረግን በኋላ ጥሩ ፎቶዎችን የምናነሳት እድላችን በጣም ሰፊ ነው የሚሆነው ማለት ነው። በሶስተኛ ደረጃ እንግዲህ በደንብ ማሟላት አለባችሁ ብዬ የማስበው ነገር ምንድነው? ኤክስትራ የሆኑ የካሜራ አክሰሰሪዎችን መያዝ ሊኖርባችሁ ይገባል። ምክንያቱም ምንድነው አንደኛ ከከተማ ወጣ ያለ ቦታ ልትሄዱ ትችላላችሁ። እንደገና ደግሞ ልክ እንደ ስቱዲዮ ኤክስትራ የሆኑ ነገሮችን ቶሎ ላናገኝ እንችላል። ስለዚህ ለመስክ ስራም ስንወጣ ደግሞ ምንድነው በጣም ሊያስፈልጉ የሚችሉ ነገሮችን ማሟላት መቻል አለብን። ለምሳሌ ኤክስትራ የሆነ ኤክስትራ የሆነ ባትሪ ድንጋይ መያዝ ይኖርብናል። ኤክስትራ የሆነ ሜሞሪ ካርድ መያዝ ሊኖርብን ይችላል። እንዲሁም ደግሞ ኤክስትራ የሆኑ ሌንሶችን መያዝ ሊኖርብን ይችላል። ምክንያቱም አንደኛው ሌንስ ከሌላኛው ሌንስ የሚሰጠን ኳሊቲ የተለያየ ኳሊቲ ስለሆነ ሌንሶችን እየቀያየረን ልንጠቀም ስለምንችል ከተቻለ ካላችሁ የተለያዩ ሌንሶችን ብትይዙ ሞር የተሻለ ይሆናል ማለት ነው። ስለዚህ ምንጊዜ መርሳት የሌለባችሁ ነገር የማስበው በሶስተኛ ደረጃ ኤክስትራ የሆኑ የካሜራ እቃዎችን በደንብ መያዝ ሊኖርባችሁ ይገባል ማለት ነው። በአራተኛ ደረጃ እንግዲህ መዘጋጀት ካሉባችሁ ነገሮች እንግዲህ አንደኛው እንግዲህ ምንድን ነው የላይት ሁኔታችን ምን ሊመስል ይችላል የሚለውን ነገር በደንብ ማሰብ መቻል አለባችሁ ማለት ነው። ይህ ምን ማለት ነው? አንዳንድ ጊዜ እናንተ ዘጠኝ ሰዓትም ወታችሁም ሊሆን ይችላል ወይም ደግሞ ጠዋት ላይም በጠዋት ወታችሁ የሆነ ታይም ላይ ወይ ዳመና ሊሆን ይችላል ወይ በማይታሰቡ ሁኔታ ዳመናው እየጠቆረ ሊመጣ ይባችሁ ይችላል ወይም ሰማያዊ እየጠቆረባችሁ ሊመጣ ይችላል። ስለዚህ ምንድን ነው በዛን ታይም ላይ ምን አይነት ሶሉሽን ነው የምትፈልጉት የሚለውን ነገር ቀድማችሁ መዘጋጀት አለባችሁ። ምክንያቱም ኤክስትራ የሆኑ የላይት አማራጮችን መጠቀም ሊሆን ይችላል ኤክስትራ የሆነ ስፒድ ላይት መያዝ፣ ኤክስትራ የሆነ አምረኖችን መያዝ፣ የተለያዩ አይነት አማራጮች አሉ ላይት የምናገኝባቸው። ስለዚህ እነሱ እነሱን መጠቀም ሊኖርባችሁ ይችላል ወይም ደግሞ እስከ ዋን ፖይንት ኤት ድረስ የሚከፍቱ ሌንሶች አሉ ሶ አፐርቸራችን እስከ ዋን ፖይንት ኤት ድረስ ዝቅ አድርገተን ሞር ላይት ማግኘት እንችላለን ማለት ስለዚህ በተሻላችሁ አቅም ኤክስትራ የሆኑ እቃዎችን ስትይዙ በዚሁ ልክ የላይት ኮንዲሽናችሁንም ደግሞ የገመታችሁ ወይም ደግሞ የላይት ኮንዲሽናችሁንም ግምት ውስጥ ያስገባ ነገር በተጠቀሙ ሞር የተሻለ ይሆናል ማለት ነው። አራተኛ ደግሞ ምንድነው የምትነሱበትን ሎኬሽን ማወቅ መቻል አለባችሁ። ይህ በጣም በጣም ኢምፖርታንት የሆነ ነገር ነው። ምክንያቱም አንዳንድ ጊዜ ምንድን ነው ለሙሽሮችም የማይመች ለእኛም የማይመች አይነት ሎኬሽኖችን ጀስት ሙሽሮቹ ከመጡ በኋላ ወይም ከስተመሮቻችን ከመጡ በኋላ ሎኬሽን ፍለጋ በጣም ብዙ ሰው ሲሄዳ፣ አንደኛ ታይማችንን ነው የምንወስደው። ሁለተኛ ነገር ደግሞ ጥሩ የሆኑ ፎቶዎችንም ላናነሳ ይችላለን። ስለዚህ በተቻላችሁ አቅም የትኛው ሎኬሽን መሄድ እንዳለባችሁ ቀድማችሁ ቀድማችሁ መዘጋጀት አለባችሁ። ከስተመሮችን ብትሆኑ እንዲሁም ደግሞ ባለሙያዎችን ብትሆኑ ቀድማችሁ የምትሄዱበትን ሎኬሽን ማወቅ መቻል አለባችሁ። እንዲሁም ከቻላችሁ ሄዳችሁ መጀመሪያ ማየት ካልቻላችሁ ደግሞ ከዚህ በፊት ሄደው የሰሩ ሰዎች ካሉ እነሱን መጠየ መጠየቅ ግዴታ ነው ማለት ነው። ምክንያቱም በጣም ትልቅ እንግልት ስለሚፈጥርባችሁ እንዲሁም ደግሞ ምንድነው በተቻላችሁ አቅም ደግሞ ከከተማ ወጣ ብላችሁ የመስራት እድሉን ብታገኙ በጣም የተሻለ ነገሮች መስራት ይቻላል። አሁን ተለምዷል ፓርክ ውስጥ መነሳት የሆነ የሆነ ቦታዎች መነሳት በጣም እየተለመደ ነገር ስለሆነ በተሻላችሁ አቅም ከከተማ ወጣ ያላችሁ ማውንቴኖች ላይ የተለያዩ ቦታዎችን ብትሰሩ ሞር አንደኛ እናንተንም ለየት ያደርጋችኋል። ሁለተኛ ነገር ደግሞ ምንድነው በዚህ ሙያ ውስጥ ሁሉም ዘሴም የሆነ ነገሮችን ነው እየደጋገመ እየሄደ ያለው ስለዚህ እናንተ ዩኒክ የሚያደርጋችሁን ነገሮች በዚ ዘንድዚ አይነት መንገድ መፈለግ ይኖርባችኋል ማለት ነው። ሌላው እንግዲህ ምንድን ነው ሌላው መጠንቀቅ ካለባችሁ ነገር ብዬ የማስበው እና ማድረግ አለባችሁ ብዬ የማስበው ነገር ፖዝ በ የምታስይዙበት ጊዜ ወይም ደግሞ ለሽሮቹም ሊሆን ይችላል። እንዲሁም ለተለያዩ ሰዎች ፖዝ ስታስይዙ ስታይል ስትነግሯቸው የእነሱን ኮንፈርት በጠበቀ መንገድ መሆን አለበት። አለበዛ ምንድነው የእነሱን ኮንፈርት በመንሳት ደስተኛ ላናደርጋቸው እንችላለን። ድጋሚ እነዚህ ሰዎች እኛ ጋር የመምጣት እድላቸው ጠባብ ሊሆን ስለሚችል ፖዝ ስንነግራቸው ወይም ስታይል ስንነግራቸው ከነሱ ጋር የሚሄድ ፖዝ ልንነግሯቸው ይገባል። አሁን ለእኔ ለምሳሌ ይህንን ኤግዛምፕል አድርግቼ ብነግራችሁ አኒ አሁን የሆኑ ከስተመሮች መጥተው ካናገሩ ሙሽሮችም ሊሆን ይችላሉ፣ ወይም ተማሪዎችም ሊሆን ይችላሉ። የተለያዩ ከስተመሮች ነገር ሲመጡ የመስክ ፎቶዎችን ሲያናገሩ ምንድነ ማድረገው፣ በተሻልኩት አቅም የእነዛን ሰዎች ሶሻል ሚዲያ ላይ ፖስት የሚያደርጓቸውን ነገሮች መጀመሪያ አያለሁ። ምን አይነት ፖዞችን የሚጠቀሙት ከዚ በፊት ምን ምን ስታይሎች ይመቻቸዋል የሚለውን ነገር በደንብ አያቸዋሉ። ፕሮፋይሉ እንዲ ዚ ተጫነቄበት ሳይሆን ቢያንስ ማድረግ የምችለው ነገር እሱ ስለሆነ ቀላልም ነገር ስለሆነ ወይ ቴሌግራም ፕሮፋይላቸውን አያለው፣ ኢንስታግራም ፕሮፋይላቸውን አያለው እሱሱን አደርጋለሁ እ እነዚህ ሰዎች እንደዚ አይነት ስታይል ይወዳሉ ብዬ እኔ ሞራሻሽዬ ልነግራችሁ ይችላሉ። አንዳንድ ሰዎች የማይመቻቸው ነገሮች ሊኖሯቸው ስለሚችል ከነሱ ፖዝ ከነሱ ስታይል ጋር የሚሄድ ነገሮችን ፖዝ ብትነግሯቸው የእነሱን ኮንፈርት በጠበቀ መንገድ ፖዝ ብትነግሯቸው ሞር ደስ የሚል ስራ መስራት ትችላላችሁ። እነሱም ምቾታቸው ተጠብቆ ከእናንተ ጋር ደስተኛ ሆነው ስራችሁን መስራት ትችላላችሁ ማለት ነው። ሶ እነዚህ ነገሮች በደንብ መገንዘብ ያለባችሁእና በደንብ ማስተዋል ያለባችሁ ነገሮች ናቸው። እነዚህ ነገሮች በደንብ ከተጠነቀቃችሁ እርግጠኛ ሆኜ የምነግራችሁ ምንም ጥሩ የሆኑ ስራዎችን የማትሰሩበት ምንም አይነት ምክንያት የለም። በተቻላችሁ አቅም እነዚህ ነገሮች በደንብ መዘጋጀታችሁን እርግጠኛ ሁኑ። ሌላው እንደ ተጨማሪ እንግዲህ ማድረግ አለባችሁ ብዬ የማስበው ነገሩ ምንድነው ከእናንተ ጋር ወይም ደግሞ ከእናንተ ጋር ሶስት አራት ሰው ወይም ደግሞ ተጨማሪ ካሜራማን ብትይዙ ሞር የተሻለ ይሆናል። ምክንያቱም ከእናንተ የተሻለ ስራ መስራት ይችላል። አንደኛ ነገር ደግሞ እናንተ ወይ ፎቶ ማንሳት ላይ ጎበዝ ልትሆን ትችላላችሁ። አንደኛው ሰው ደግሞ ፖዝ የመናገር ፖዝ የመናገር ችሎታ ሊኖረው ይችላል። ስለዚህ እናንተ ፎቶ በምታነሱበት ሰዓት ላይ ፖዝ የሚነገርላችሁ ደግሞ ሌላ ሰው ቢኖር በጣም የተሻለ ነው የሚሆነው። ወይም ደግሞ እናንተ ፖዝ ላይ ጎበዝ ከሆናችሁ ከዛ ወይም ጥሩ የሚባል ካሜራማን ደግሞ ካገኛችሁ ደግሞ ምንድነው እየተቀያየራችሁ ወይም ደግሞ እሱ ፎቶ እያነሳላችሁ እናንተ ፖዙን እየተናገራችሁ ጥሩ የሆኑ ስራዎች መስራት ስላላችሁ ብዬ አስባለሁ። እርግጠኛ ነኝ እንደተጠቀማችሁበት። በዚህ ዩትዩብ ቻናል አዲስ ከሆናችሁ ሰብስክራ ማድረጋችሁን አትረሱ። በዚህ ዩትዩብ ቻናል እናንተ ይጠቅማችኋል ብዬ ማሰባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።